አረብ ሀገር ላይ ያሉ ሴት እህቶቻችንን ይሄ የሰላማዊ ሰልፍ ድምጻችን ይሰማ የመሳሰሉት እንዴት እያሉ ነው ብር የሚሰበስቡትና ከነሱ ገንዘብ የሚቀሟቸው የሚለውን ይሆናል ማለት ነው። ወይንም ምን ማለት ይቻላል? ይሄንን የትላንትናዋ ሱመያ የዛሬዋ ሙናፊቅ ብየዋለው። ይሄንን እነሱ ራሳቸው ስለሆነ የሚሉት ማለት ነው። አገር ላይ እዚህ አዲስ አበባ ያሉ ሴቶችን ለዲናችሁ ልትወጡ ድምጻችሁን ልታሰሙ ይገባል እያሉ ሂጃባቸው እንዲገፈፍ ሰበብ ይሆናሉ ማለት ነው። እነዚህ ቀስቃሾች ካሉበት ተቀምጠው ማለት ነው። እነሱ ውጭ ሀገር ተቀምጠው ሰውን ይቀሰቅሱታል። ሱብሃነላህ። እንግዲህ ከዚህ በታች የምትሰሙት ድምፅ ፋይል አለ ማለት ነው እንዴት እያደረጉ እንደሚቀሰቅሷቸው አረብ ሀገር ላይ እንዴት ገንዘብ እንደሚወስዱባቸው ማለት ነው። አላህ ማሻላ ማሻላ፣ አጂብ አጂብ፣ ሱብሃነላህ። ዛሬ ጉድ ልንመለከት ነው። ተአምር ልንመለከት ነው። አንድ እህት አምስት መቶ ሪያል ሪያል አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ምንድነው ምንድነው? ጽናት ሪያዶች ቁጥሩለት እንዴ ጠፋችሁ? ሳ ሞቅ ሞቅ አድርጉት እንጂ ብቅ ብቅ ባሉ እንጂ። ታሪክ ለመስራት እኮ ዛሬ ተዘጋጅታቸዋል። አላሁ አክበር፣ አላሁ አክበር። እየመጡ ነው፣ ሱመያዎች እየመጡ ነው። ሰማችሁ ታርል ምን እንዳለ? ዛሬ ጉድ ልንመለከት ነው፣ ተአምር ልንመለከት ነው አለ አንድ እህት 500 ሪያል አንድ እህት አምስት መቶ ሪያል፣ አንድ እህት ሶስት መቶ ሪያል አለ። አላሁ አክበር አላሁ አክበር አላሁ አክበር። ያው ተክቢር መጫወቻ ሆኗል ዛሬ ካፊሩ አርቲስትም ይለዋል ተክቢር ይላለ። እስልምናን እንደዚህ ካፊር ፖለቲከኞች መጫወቻ እስኪያደርጉት ድረስ ማለት ነው። ተመልከት። ሌላ ደግሞ ምን አለ? ይኸው ሰብሳቢ ማለት ነው። ምንድ ነው ምንድን ነው ጽናት ርያዶች ቁጥር ሁለት? እንደ ጠፋችሁ? እሳ ሞቅ ሞቅ አድርጉት እንጂ ብቅ ብቅ በሉ እንጂ አለ። ምንድን ነው የሚፈልገው? በዚች ሰከንድ ውስጥ 1300 የሳውዲ ሪያል ከነዚህ ምስኪኖች፣ አገር ለቀው ትምህርት አቁመው ቤተሰብ እንረዳለን ብለው ከሄዱ እህቶች ላይ የት ጠፋችሁ ይባላል እንዴ? ምን እንዲሰሩ ነው የሚፈለገው? ታሪክ ለመስራት ዛሬ ተዘጋጅታችኋል። አላሁ አክበር አላሁ አክበር። እየመጡ ነው ሱመያዎች እየመጡ ነው። አሁን የፈለግኩበት እዚህ ጋር ሱመያ የሚለውን ነው። ትላንትና ለነሱ ተጃጅለው የሰሩበትን ጥሪት አንስተው ሲሰጧቸው የነበሩትን ሱመያዎች እያሉ ይጠሩ ነበር። ዛሬ ግን ስለተቃረኗቸው ይቅርብን፣ ነቅተናል፣ የእናንተ አካሄድ ፖለቲካ ነው ዲን አይደለም ብለው እርግፍግፍ አድርገው ዲናቸውን መማር ሲጀምሩ ነቃ ማለት ሲጀምሩ ሙናፊቅ፣ የመንግስት ቅጥረኛ ተባሉ። ተመልከቱ እንግዲህ ከዚች አጭር ኦዲዮ ይሄን ሁሉ ጉድ አይተናል። እኛ ጥያቄ እንጠይቃቸዋለን። አንደኛ ምን ሰራችሁበት? በዚህ በሰበሰባችሁት ብር መስጅድን ያሰራችሁበት? ቁርአን ኪታብ ነው ወደ ሀገር ያስገባችሁበት? ወይንስ ቲሸርትን ያሳተማችሁበት? ቲሸርት እናሳትማለን ምን ሚል ድምፃችን ይሰማል ከመቼ ጀምሮ ነው ደግሞ ቲሸርት የሚታተመው? አረብ ሀገር ላይ ካሉ ሴቶች በሚበዘበዘው ብር ማለት ነው። ቲሸርት በማሳተምስ ሃይማኖት መቼ ተረድቶ ያውቃል? ቁማር ይሄ ፖለቲካ እኮ ነው። ቲሸርት እናሳትማለን ወይንስ የፖለቲካ መፈክር ያለበትን ፓምፍሌት ነው ያሳተማችሁበት? ድምፃችን ይሰማ እስከዛሬ ድረስ ያሳተማቸውን የበተናቸውን በትኖ ሮጦ ሄዶ ህዝብ ያስጨረሰባቸውን ፓንፍሌት አይተናቸዋል። አንድም ቦታ ስለ ዲን የለው። ላኢላሃ ኢላላህ ትርጉሙ ይሄ ነው የሚል አይደለም። አርካኑል ኢስላም ይሄ ነው የሚል አይደለም። አህባሾች ይሄ ነው ኩፍራቸው የሚል አይደለም። በል እንዲያው አህባሽና አሽአሪ ሱፊያ የሚጋሩበት የሆነው ነጥብ እንዳይነሳ ይላል። ድምጻችን ይሰማ ሓዳሁሙላህ ማንነቱ ማይታወቅ በሁለተኝነት የተውሂድ ትምህርት ሲሰጥ ሽርክና ቢድአ ከነ ባለቤቶቻቸው ስናስጠነቅቅ፣ ምንድ ነው የምትሉ? ጴንጤ ክፍለ ሀገር ያሉ ሙስሊሞችን በዱቄትና በዘይት እያከፈረ እናንተ እዚህ ትጨቃጨቃላችሁ ወይ ብላችሁ ለባጢል ለሽርክ ለቢድአ ከነ ባለቤቶቹ ጥብቅና ትቆማላችሁ? እኛ እንጠይቃችኋለን። ይሄን ሁሉ የምትሰበስቡትን ብር እስቲ ጴንጤ ለሚያከፍራቸው በዘይትና በዱቄት ለሚደልላቸው ምስኪን ሙስሊም ድሃዎች ስጡት። ምንድ ነው የምትሰሩበት እናንተ በዚህ ብር? ሶስተኛ እነዚህን ሴቶች እንዲህ ገንዘባቸውን የምትገፏቸው ዲናቸውን እያስተማራችኋቸው ነው በእርግጥ ወይንስ? የማንም ጭፍን ተከታይ ኮሚቴው ካዘዘኝ መስሜ የለኝም ጆሮዬ ጥጥ ነው ተደፍኗል የሚል ሴቶችን ነው እያፈራችሁ ያላችሁት። ተመልከት። አራተኛ አላሁ ስብሃነሁ ወተዓላ ዘካን እንኳን ሲደነግግ ከመቶ ሁለት ነጥብ አምስት ነው ያውም አንድ አመት ሙሉ ተተርፎበት የተቀመጠ ገንዘብ ከሆነ። አምስተኛ ከዚህ በፊት በሰበሰባችሁት ገንዘብ ላይ ተጣልታችሁ እንደነበር ይታወቃል። ስድስተኛ ትላንት ገንዘቧን ስትሰበስቧት ስትበዘብዟት የነበረችውን ሱመያ እያላችሁ የጠራችኋትን ዛሬ ሙናፊቅ ስትሉ አታፍሩም? አላህን አትፈሩትም? አታፍሩትም? ሱብሓነላህ። ውድ እህቴ ሆይ እቺ ጨር ያለች መልእክት ለአንቺ ትሆናለች። አረብ ሀገር ላይ በብዛት በረሃ ሰርተሽ ስንት መከራ ደርሶብሽ ለቤተሰብ ብር ልከሽ ብርሽን ጨርሰውት እነዚህ ሰዎች ደግሞ ለዲን ነው እያሉ ተቀራምተውሽ አንድ ዲንሽን ሳትማሪ ሁለት አገርሽን ለቀሽ ተመልሰሽ ደግሞ እዚህ ስትመጪ፣ እዚህ ሀገር ያሉ ምን እያሉ ምን ያህል ብር ይዛ መጥታለች ምን አላት እያሉሽ፣ ትዳርሽን እንኳን የሚፈልጉት ያንቺን ገንዘብ ፍለጋ የሆኑ ብዙ ባለጌ ወንዶች እያሉ ለሕይወትሽ ዛሬ ብታስቢ አይሻልሽም? ቆመሽ የፖለቲካ ዜና ስታዳምጭ ከመቆየት የነቢዩ ስለ ላሁ ሌ ሰለምን ሱና አንድም ጊዜ ሳትረጂው ሳትማሪው በዚህ መንገድ ብትሞቺ አይቆጭሽም? ትቆጫለሽ እንጂ ዛሬም በገንዘብሽ እየተጫወቱብሽ ነው። ነገ ደሞ አኼራ ላይ አሳማሚ ቅጣት አለ። ውድ እህቴ ሆይ ተጠንቀቂያቸው። እነዚህን ሰዎች አብረሻቸው በነበርሽበት ጊዜ እስቲ ስለ ላይል ሀይልላ ትርጉሙ ምንድን ነው? አህባሽ ይዞት የመጣው የኮፍር አቂዳ ምንድን ነው? አሽዓሪ ሱፍዮች የጥመት መንገድ ነው ወይስ አይደለም? ይሄን ለምን አይነግሯችሁም? ለምንድነው ነው አሽዓሪዮች እንዲነኩባቸው ማይፈልጉት? ለምንድነው ነው መንዙማ ሲወገዝ የሚከፋቸው? ለምንድነው ነው ነሺዳ ሲወገዝ የሚከፋቸው? ነቃበይ እህቴ ሆይ እንዲህ እያደረጉ ነው ብርሽን የሚዘርፉት አንተ ውጭ አገር ተቀምጠህ እናት እንደሌለህ እህት እንደሌለህ ሴት ልጅ እንደሌለህ ሚስት እንደሌለህ ቁጭ ብለህ እየቀሰቀስክ የአረብ አገር ሴቶችን ብር የምትበላ ሆይ ብትጠነቀቅ ይሻላል። ወይ በዱንያ ወይ በአኼራ ትዋረዳታለህ፣ ካልቶበትክ በቀር ምን ሰራችሁበት በብሩ? አንድ ነጥብ አምስት ሚሊዮን ተሰበሰበ ይባላል። ምን አደረጋችሁበት? አንዳንድ ምስኪኖች ቀንታችሁ ነው ወይ ይላሉ። ማጭበርበር፣ ማታለል፣ ሰው ማደንዘዝ